የመሬት መንቀጥቀጥ እና ቅጣት ከሚመጣበት ምክንያት አንደኛው አልማዓሲ ወንጀል ነው። የሰው ልጆች ወንጀል ሲሰሩ ምድር ትንቀጠቀጣለች። ከባዱ ደግሞ ሽርክ ነው፣ በአላህ ላይ ማጋራት። የዙልሞች ሁላ ዙልም የበደሎች ሁላ በደል ሽርክ ነው፣ ሰማይና ምድር ልትሸከመው የማችለው ነገር። ከሽርክ ነፃ የሆኑ ሰዎች በአሁኑ ሰዓት በቁጥር ነው የሚታወቁት። የሆነ ችግር ሲደርስባቸው ጠንቃይ ቤት ይሄዳሉ። የሆነ ነገር ሲጎድላቸው አብርሄት ቃጥባሪ ይመላለሳሉ። የሆን ነገር ሲችግራቸው አልከሶ ይመላለሳሉ። የተለያዩ የሽርክ ቤቶችን ይገባሉ። አዲስ አበባ በየሰፈሩ ተሰርቶላቸዋል። በእኛ አካባቢ ብትሄዱ ሶማሌ ተራ አለ፣ አቶ ብስተር አለ። መሳለም አካባቢ ያለ ሼኮች ዋና ቢሮአቸው አዲስ አበባ ላይ አለ። በየሳምንቱ ገብቶ ተሳልሞ የሚወጡበት ለነሱ ችግራቸውን አቅርቦ እባኮት ምን ይላሉ በዚህ ጉዳይ ብሎ የሚያቀርቡበት አላቸው አዲስ አበባ ላይ። ይሄ ከባዱ ችግር፣ ዋነኛው ችግር ይሄ ነው። የሽርክ ጸያፊነት፣ የተውሂድ አንገብጋቢነት ነቢያቶቹ ህይወታቸውን መስዋዕትነት የከፈሉለት ተውሂድ በየመዝጊዱ ይታወጃል። የምትሰሙት የምታዩት ነገር ነው። የሆነ ፕሮግራም እንደዚህ የሚሰጥበት ቦታ ነበረ። ነበረና ኮሚቴዎቹ ካፊሮች ትላለሃል። ምን ማለት ነው? ካፊሮች ማለት ካፊር ካፊር ነው። አላህን የማያመልክ ቀንን የሚያመልክ አልከስዬን፣ ሶርጋንዬን የተለያዩ ጣጎታቶችን የሚያመልክ ሰው ካፊር አላ ካፊር ብሎ ጠቅሶታል። ምን ስም ልስጠው? ቁል ያ አዩሀል ካፊሩን የሚለው ቁል ያ አዩሀል አኸሩን ለምን አትለውም አለ። ሌላ እምነት ተከታዮች ብለህ ለምን አትፈስረውም? ይሄ ነው በየመዝጊዱ ያለ። እነሱ ግን ባገኙበት አጋጣሚ፣ በየታክሲ ተራው፣ በምናምን ከእኛ እምነት ውጭ ያሉ ሰዎች መናፊቃ ንሾዎች ናቸው ብሎ ሁክም ይሰጣሉ። የእኛዎቹ ግን ረቃ ይቀልቅሎ ብቻ አንብቡ ነው የሚሉት በየክፍለ አገሩ ብትሄዱ ተደራጅቶ ተውሂድ ዳዋ ጥሪ የሚያደርጉ ሰዎችን ያስራሉ፣ ስማቸውን ያጠፋሉ፣ ያስደበድባሉ። በተለይ ወደ ስልጤ ወደ ጉራጌ አካባቢ ብትሄዱ የሚሰሩት ጸያፍ ነገር ድሮ አህባሾችና ሱፊዮች ያልሰሩትን ስራ ነው የሚሰሩት። የራሳቸውን አመለካከትና የራሳቸውን አካሄድ የተቀበለ ሰው ብቻ እንዴት ነው የሚፈልጉት? ስንቱ ወንድሞቻችን አሳሰሩ። አሁን በቅርብ የሚጥሉት ደባ የሚዋሹት ውሸት ነቢያቶች የመጡበትን ዳዕዋ የሚቃወሙ

ለዚህ ለዚህ ማ ይድሮ ሙሽሪኮችም ይሰሩ ነበር። መካ አካባቢ ምን ነው? ምን ነው? እናንተ ተሸወዳችሁ። ኢላ ልዩ ቀሪቡና ኢለላሂ ዙልፍ አሏቸው ለነቢ ዓለይሂ ሰላተ ሰላም። እነዚህን ጣጉታት እነዚህ፣ ሀጀር፣ ሸጀር፣ ጨሌ፣ ቆሌ፣ አውገረት፣ ኪታበኛ፣ ሲንቀጤማ እያመለክናቸው አይደለም። ምንድነው ነው ታዲያ? ልዩ ቀሪቡና ኢለላሂ ዙልፋ ወደ አላህ አማራጁን እንዲያቀርቡ ነው የፈለግነው። እባክህ ተወን ሙሐመድ፣ አሏቸው ለነቢ ዓለይሂ ሰላተ ሰላም። አሁን ያሉ ሙሽሪኮች፣ አሁን ያሉ በሙስሊም ስም

ፋይት የገጠሙ ሰዎችን ፋይድ ገጥሞ ሞተ፣ ትንሽ ሰራ ብዙ ተመደዳሉ አሉ ነቢ። ከዛ ያላ ነቢይ ደግሞ ተነገራቸው። ምን ጦርነት እያለን አንዱ መጣና ላይላ ሂለላን፣ ሰሐቦች በሚረዱት አይነት ሳይል እስልምናን ተቀብያለሁ አለ። ቆረጡት አንገቱን። ለነቢዩ ሲነገራቸው፣ ላይላ ሂለላ የቀያማ ቀን ስትመጣ ምን ልትሆን ነው አሉት። ምን አለ? ከዚህ ቀን በኋላ ሰለም ቢሆን ኖረ አለ ሳቢዩ። እችን የሚያፈርስ ስራ ከተሰራ ጸያፉ የመጀመሪያው አስጠይ ነገር የመሬት መንቀጥቀጥ ረሃብን ድርቅን፣ ጸያፉን ነገር የሚያመጣው የመጀመሪያው ሽርክ ነው፣ በአላህ ላይ መጋራት። ነገር ግን በአሁኑ ጊዜ መስጂዶች በምንድነው የተሞሉት? በረቃ ይቀልቁሉ፣ የሰው ገንዘብ አትብሉ ምናምን ምናምን። ይሄ ካፊሮችም እኮ ያስተምራሉ እኮ፣ ተውሂድን አልጨመሩበትም። አቅሌ ያለው አእምሮ ያለው የተማረ ዝም ብሎ ከእስላም ውጪ የሆነ ሰው የሰው ገንዘብ ዝረፋ አይልም። እንደውም ሌባ ያስሩ የለ እንደዚህ፣ የካፊር መሪዎች የገደለ ይታሰራል። ይሄ ሁሉም ያውቀዋል እኮ፣ የሰው ልጅ ያውቀዋል። ይሄ ሁሉ ግን ይሄ ሁሉ ነገር ሲከለከል ከላዩ ምን መኖር አለበት? ተውሂድ መኖር አለበት። ተውሂድ ከሌለ ዝም ብሎ ድካም ነው የሚሆን። የመስጂዱን ቦታ ማይኩን፣ ውሃው፣ የውዱ ቦታው ምናምን ዝም ብሎ ነው ከንቶ የሚያደርጉት። አብዛኛው ድዋቶች፣ አብዛኛው አሊሞች መስጊዱን ማይኩን ይይዙታል። ስለ ተውሂድ ዝርዝር አድርጎ ያልፉ። ምን ነው አንደኛው፣ ምንድነው ያለው አላህ ከመተሊ ላንከቡት ብሏል። እንደ ሸረሪት ቤት ነው ብሏል። ዝም ብለህ እንደ ሸረሪት ቤት ነው እያልክ ለፈዋለ አላህ አልከሶ ሶርጋን አብሬት ቃጥባሪ አናጂና ኑር ሁሴን ሀጀር ሸጀር ጦንቃይ እርዝ ምናምን አላለም። ዝም ብለህ ደገፍ አድርገው ይለፍ ይላል። የአላህ ነቢይ ዐለይሂ ሰላቱ ወሰላም እያንዳንዷ ክስተት ላይ ያስተብሩ ነበር። የመጀመሪያው ፀያፍ የሆነው ነገር ሽርክ ነው። ቃለ ሉቅማን ልብኒሂ ሉቅማን ለልጁ ባለው ጊዜ አስታውስ ወሁወ የዒዙሁ እሱ እየመከረው ያ ቡነየ ላ ቱሽሪክ ቢላህ፣ በአላህ ላይ እንዳታጋራ እነ ሽርከ ለዙልሙን ዓዚም አለው። ሽርክ የበደል በደል ነው። ከሽርክ በላይ በደል የለም። እኔ በደንብ ማወቅ ያስፈልጋል

ከሽርክ ውጭ ያለውን ለፈለገው አካል ይምራል። ምናልባት አንዳንድ ጸያፊ የሆነ ነገር ይዞ ወደ አኼራ የተሸጋገረ ሰው ይማ አላህ ጀሃነም ውስጥ ከማስገባቱን በፊት ሊተወው ይችላል፣ ወይ ደግሞ አስገብቶ አንድዶ በወንጀሉ ልክ ያወጠዋል። ተውሂድ እስካለሁ ድረስ ግን ሽርክ እያሻረገ ብዙ ክምችቶችን አከማችቶ ቢሄድም ፋይዳ የለውም። እንደዛማ ፋይዳ ቢኖረው የነቢዩ ዐለይ ሰላቱ ሰላም አጎት ነቢዩን አትንኩብኝ፣ ዳዋ ላይ ቀጥል፣ ከጎንህ ነኝ እያለ

ዛሬ ከአላህ ትእዛዝና አምር የሚጠብቅ የለም፣ ግባ ከኛ ጋር ሲሉ ትንቢ ያላቸው ጠፋ፣ ከሚጠፉ ሰዎች። ስለዚህ ከሽርክ ውጭ ጸያፍ የሆነ ነገር ወደ አኼራ ይዞ የሄደ ሰው ወይ አላህ ይቀርለዋል፣ ወይም ደግሞ በወንጀሏ ልክ ከጀነብ አንድዶ ያወጠዋል። ወመን ዩሽርክ ቢላ፣ በአላህ ላይ የሚያጋራ ነቃ ጥባሬ እንደ ስልክ ደውለን ከአላህ ጋር የምንገናኝባቸው ስልኮቻችን ናቸው እየተባለ ነው በአሁኑ ሰዓት። የቀብር አፈር ሂዳችሁ ብሉ ፈይነሁ ትሪያቁን ሙጀረብ እያሉ ነው። የተጀረበ መድኃኒት ነው እያሉ ነው። አልከሶ ሂዳችሁ ያልከሶ ዘምዘም ይባላል። ማዑ ዘምዘም ልክ ሀረም ሄዳችሁ እንደምትጠጡት አልከሶ ላይ ጭቃ ወይ አፈር የተሞላበት ስታስጠጉት የሚሸት የሆነ ውሃ አለ። የአልከስዬ ዘምዘም ነው ጠጡት ያድናል እየተባለ እንደዚ አይነት ፋሻ ተሰራነው። የአብሬት የቀብራቸው አፈር በየአመቱ በሲኖ ትራክ ይሞላል። ሰዎች በልቶ ጨርሶት ሚያም ባሏቸው እኮ እዚህ ዶክተር ተብሎ እኮ አዲስ አበባ ላይ የተቀመጡ እኮ ሙሪዶች ናቸው። ሄዶ ይሄን ብሉ በዚህ ልክ ብሉ መጠኑ ይሄ ነው ብሎ እኮ የሚነግሯቸው እኮ ከአዲስ አበባ የሚሄዱ ባላላ የሚያጋሩ ሰዎች ናቸው። እንደ መካና እንደ መዲና ነው የሚታየው የልጅየውና የአባትየው ቀብር። ዛሬ መዲና ከዋልክ ነገ ደግሞ መካ ይባላል። ዋናው የመውሊድ ውቀ ኑር ሁሴን ያድናሉ ልጅ ይሰጣሉ ተብሎ ጥሪ ይደረጋል በግልጽ። ኑ ልጅ ያጣ፣ አፍያ ያጣ፣ ዘር የጠፋበት፣ አካለ ጎዶሎ የሆነ፣ ገንዘብ ያጣ ወደ ኛ ይምጣ ወደ ኑር ሁሴን ይሰጡታል እየተባለ ከሀጅ መልስ ኑር ሐውሴንን ሂዶ ያልዘየረ ሰው ሀጁ ትክክል አይደለም እየተባለ ነው። ይሄ ሁሉ ፀያፍ ነገር አለ። በደንብ ማውቅ ያስፈልጋል። ይሄ ሁሉ ፀያፍ ኑሮ ምድር መሸከሟ ነው የሚገርመው መርገብገባ እኮ አይደለም። መሸከሟ በአላህ እንደዚህ እየታመጸ ዙልም እየተሰራ ሽርክ በእግር እየሄደ ዝሙት በአደባባይ እየተሰራ የሙስሊም ተማሪዎች ከትምህርት ቤት ሲወጡ በየሰፈሩ እዩዋቸው እስኪ የ11 የ12 ዓመት ሴት ልጅ ወንድ አቅፋ ነው የምትሄደው። የ17 የ ተው አታገኛትም ቀለም ተቀብታ ቲክቶክ ተራ ነው ያለች። ትናንሾቹ በየመንደሩ ይዋቸው ሂጃብ ከላይ ጣል ያደረጉ ወንድ አቅፎ ነው የሚሄዱት። አላህ ይሄ ሁሉ ሲሰራ ይችላል፣ ቻይኗ ያ ረቢ፣ ዛሊሞች በደለኞች ከሚሰሩት ዙልም እኛ እንጠብቃል። የሚሰሩ ሰዎችም ወደ ሀቅ መለሳቸው። የሙስሊም ሴት ልጆች እኮ ሲዳሩ በሶስት ቀን በአራት ቀን ወደ ቤት ይመለሳለሁ። ልጅ አገረዳድለችም ተብሎ ስድስት እና ሰባት ስልክ ቁጥር አላቸው። አባት ዛሬ ካወቀው ነገ ትቀይራለች። ከነገ ወደ ሌላ ተንብስ ውስጥ ነው ያሉት። ይሄ እየተከሰተ መሬት ያለ መንቀጥቀጧ ያለ መርገብገቧ ያለ መጥፋታችን እኮ ነው የሚገርመው፣ መከሰቱ እኮ አይደለም የሚገርመው። ስለዚህ ወመን ዩሽርክ ቢላህ በአላህ ላይ የሚያጋሩ ሰዎች ፈቀድ ይፍጠራ ኢትመን አዚማ አላላህ ከባድ የሆነ ወንጀል ፈጽመዋል እያለ ነው። ስለዚህ የወንጀሎች አለቃ ዋነኛው ሸርክ ነው። ዱዓቶች፣ አሊሞች፣ የሙስሊም አባቶች፣ የሙስሊም ወጣቶች መጀመሪያ ሊያስቀድሙት የሚገባው በአላህ ላይ ማጋራትን ነው ማውገዝ ያለባቸው፣ ተውሂድን ነው ማንገስ ያለባቸው።

ጥንቃቄ አድርግ። መስጂዱን፣ መድረሳውን፣ ማይኩን ክፍት ማድረግ ያለብህ ለተውሂድ ነው። ይህ መጀመሪያ ፈይን ጃቡ ከሊዛ ከሊዛሊ ካሉት ነቢ ዓለይ ሰላም ተመልከቱ። አዲሱ ሲቀጥል ይቺን እሺ ብሎ ከተቀበሉ ቀጥል ቀጥል ቀጥል ቀጥል አሉት። ካልተቀበሉስ ትቆማለህ እዛው። አሁን ክፍል ሀገር ብትሄዱ አብሬ ተናጅና ኑር ሀውሴን አልከሰው ምናምን የምትገቡ ሰላት ላይ አላሁ አክበር ይላሉ፣ ለአላህ እጅግር ሰጠው ይላሉ። ግን አንተ ፋቲሐ ስትቀር እነሱ አባ አባ አባ አባ በግልጽ እንደዚህ የሚሉት አበራሙሽ ሌላ ሰምብት ሆኒ አበራሙሽ ሌላ ደሁም ሆኒ እያሉ ነው የሚሰግዱት። አባ አባ አባ ነው የሚሉት እየሰገዱ። ይሄ ያለ የለም። ዞሮ ዞሮ ብላችሁ እናንተ ባዞሩ ጴንጤዎች እየዞሩ ነው። እንደዚህ አይነት አባቶቹን ይወዝሏቸዋል። ስለዚህ የመጀመሪያው በደል ሸርክ፣ ሚን ዱን ላይ ማላ የንፈውክ ይላል አላ። ከአላህ ውጭ ብጠራው መስማት የማይችልን አካል እንዳትጠራ። እባኮ ታልከሲዬ ላላ ይበሉ። የበሽታችን መድኃኒት አይጠፋውትም የት ዘውዲቱ ነው የሚሰሩት? ጳውሎስ ነው? ጥቁር አንበሳ ነው? የት ነው ያሉት? ቢያውቁ ራሳቸው ለምን ቀብር ይገባሉ? ለምን ድንጋይ ይደፋባቸዋል? ከአላህ ውጭ ያለ ነገር አትጥራ። ይውሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ፈመን ካ የርጁ ሊቃ ረብሂ ፈልየዕመል አመለን ሳሊሃ ወላ ዩሽርክ በዒባደት ረብሂ አሐድ። ላ ለነቢ ዓለይሂ ሰላቱ ወሰላም እኔም እንደናንተው ሰው ነኝ ብለህ በላቸው። ከአላህ ውጭ አትጥራ፣ ማላ የንፈውክ የማይጠቅምህን ነገር ወላ የድሩክ የማይጎዳህንም አትጥራ

ቆይ በቅሎ ቆርጦ አምጥቶት እዚህ ያሰኝቶት የጦለገውን ጫት በአንተ ገብተናል ይላሉ። ቤት በኩል ነው የገቡበት። ጠይቋቸው። የሐሙስ ቡና፣ የሐሙስ ጫት፣ የኖርማን ጫት አንድ ነው። ለወላጆቻቸው አስተምራችኋል። ይሄንን ጫት እኮ ሙስሊም አይደለም እኮ ከእስላም ውጭ ያሉ ሰዎች ጫት የሚቅም ሰው ኖርማን ሰው አይደለም ብሎ እስር ቤት እየከተቱ ነው። እኛ ሀገር ግን ወልይ ነው። ጫት ወደ አላህ ያቀርባል። ማን ነገራቸው? የድሮ አባቶቻቸው የነገሯቸው እነዛ አላህን ነብዩን እስላምን እስልምናን ሙስሊሞችን አቂዳን ተውሂድን የማያውቁ ሰዎች ያስጨበጧቸው። ወላጆችህ በዚህ ዓለት አኼራ ከሄዱ ከባድ አደጋ ነው። ስለዚህ የመጀመሪያው ምድር እንድትንቀጠቀጥ ሰማይም በላ እንድታወርድ፣ ፍራፍሬዎችም እንዲቀንሱ፣ ጤናችን እንዲቀንስ፣ አደጋ እንዲበዛ የሚያደርገው ነገር አብዛኛው ጸያፍ ነገር ነው። ከጸያፎች ጸያፍ ደግሞ ሸርክ ነው፣ በአላህ ላይ ማጋራት ሰማይና ምድር መሸከም አይችሉት።